በአማራ ክልል እየተካሄደ ያለው ትንቅ አሁንም እንደቀጠለ ሲሆን በዛሬው ዕለትም የወርቅ አባይ ብርጌድ የተሳካ የደፈጣ ውጊያ ፈጸሙ። ወደ አየ እንቅስቃሴ ያደረገው ጡት ቆራጩ ስርዓት አገልጋዮቹ በምድር ድሮኗ በወርቅ አባይ ብርጌድ በደፈጣ ሞትና ቁስልኛ አድርገው ወደ መጣበት ወደ ሁዲት ከተማ መልሰውታል። ዝርዝር መረጃ አለን እንመለስበታለን። ይህ በእንዲህ እንዳለም ህወሓት የፕሪቶሪያ የሰላም ስምምነት ከመቼም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠነቀቀ። ህወሓት መንግስት የፕሪቶሪያ የሰላም ስምምነት እየጣሰና እያኮሰሰ ነው ሲል በ ማክሰስ ስምምነቱን ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠነቀቀ። መረጃውን በዝርዝርናል በስፋት ትሰሙታላችሁ። ወደ አገር ውጭ መረጃዎች ስናመራም በታንዛኒያ ከምርጫ ጋር በተያያዘ በተፈጠረው ግጭት 700 የሚጠጉ ሰዎች መገደላቸውን ዋነኛው የሀገሪቱ ተቃዋሚ ፓርቲ ገለጸ። በታንዛኒያ ሁለቱ የሀገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገሉበትና ከትናንትና ወዲያ ረቡዕ ዕለት ከተካሄደው ምርጫ ጋር ተያይዘው በተነሳ በአመዛኙ ወጣቶች በተሳተፉበት ህዝባዊ አመጽ ካሁን ድረስ 700 የሚጠጉ ሰዎች መገደላቸውን የሀገሪቱ ዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ የሆኑት ጆን ኪቶካ ላጃንስ ፍራንስ ፕሬስ ተናግረዋል። መረጃውን በዝርዝር ናል በቆይታችን በስፋት እንመለከተዋለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናል ቤተሰቦቻችን እንኳን እንደወደ ቻናላችን በሰላም መጣችሁ። ስለተከታተላችሁና ስለመረጣችሁን ከልብ እያመሰገን በመቀጠልም በአርሶ ያደመጣችሁ መረጃዎችእና ሌሎችንም የዕለቱ የተመራረጡ አንገብጋቢ መረጃዎችን በዝርዝር እንመለከታለን። አብራችሁን ስቆዩ ከእኛ ጋርም ስትመለከቱ እና ስታዳምጡ ቻናሉን ላይክ ሼር ሰብስክራይብ በማድረግ እንዲሁም በትናንት ጠይቃለን። ወደ ዝር መረጃው አለፍነ። የወርቅ አባይ ብርጌድ የተሳካ የደፈጣ ውጊያ ፈጸሙ። ወደ አዩ እንቅስቃሴ ያደረገው ጡት ቆራጩ ስርዓት አገልጋዮቹ በምድር ድሮና በወርቅ አባይ ብርጌድ በደፈጣ ሞትና ቁስለኛ አድርገው ወደ መጣበት ወደ ውዲት ከተማ መልሰውታል። በተፈጸመው የደፈጣ ውጊያም በተጨባጭ ሶስት የሞቱ እንዳሉና እንዲሁም ቁጥራቸው ያልታወቁ የሞቱ መኖራቸውንና መቁሰላቸውን የወርቅ አባይ ብርጌድ ህዝብ ግንኙነት ኃላፊ መረጃውን አድርሰውናል። የአረመኔው ጡት ቆራጩ ስርዓት አገልጋዮች የተከፈተባቸውን የደፈጣ ውጊያ መቋቋም ሲያቅታቸው፣ ወሬሳቸውና ቁስለኛቸውን እየጎተቱ ወርቅ እንደሚያሸልም ሩጫ እየተሽቀዳደሙ ወደ ሁዲት ከተማ መግባታቸውንም አክለው ገልጸውልናል። መረጃውንም ያደረሰን የህዝብ ግንኙነት ኃላፊው ፋኖ ጌታ ሰው ነው። በሌላ በኩልም ህወሀት የፕሪቶሪያውን ሰላም ስምምነት ከመቼም ጊዜ በላይ በበለጠ አደጋ ውስጥ ነው ሲል አስጠነቀቀ። ህወሀት መንግስት የፕሪቶሪያን የሰላም ስምምነት እያጠሰና እየጣሰና እያኮሰሰ ነው ሲል በመክሰስ ስምምነቱም ከመቼም ጊዜ በላይ በከፍተኛ አደጋ ውስጥ ወድጓል ሲል አስጠነቀቀ። ህወሀት ጥቅምት በዚህ ወር ባወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌዎች ለመተግበር አልቻለም ሲል ገልጿል። ቡድኑ በመግለጫው የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥሮ የሚገኙ ኃይሎችን በመነገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። መግለጫውም አክሎም የፕሪቶሪያው የሰላም ስምምነት ዓላማው ዘላቂ ጦርነት ማቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ ለመልሶ ግንባታና ለፖለቲካዊ ውይይት መሰረት ለመጣል ነው ብሏል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ንዋትን የፕሪቶሪያው የሰላም ስምምነት ስምምነት ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደር እንቅስቃሴዎች በመዋል መወንጀላቸው ይታወሳል። ወደ አገር ውጭ መረጃዎች ስናመራም በታንዛኒያ ከምርጫ ጋር በተያያዘ በተፈጠረው ግጭት 700 የሚጠጉ ሰዎች መገደላቸውን ዋነኛው የሀገሪቱ የተቃዋሚ ፓርቲ ገለጸ። በታንዛኒያ ሁለቱ የሀገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገለሉበትና ከትናንት ወዲያ ረቡዕ እለት የተካሄደው ምርጫ ጋር ተያይዞ በተነሳ በአመዛኙ ወጣቶች በተሳተፉበት ህዝባዊ አመጽ እስካሁን ድረስ 700 የሚጠጉ ሰዎች መገደላቸውን የሀገሪቱ ዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ የሆኑት ጆን ኪቶካ ለአጃንስ ፍራንስ ፕሬስ ተናግረዋል። በዚህም ታንዛኒያ 350 በመዋዛ ደግሞ 200 ሰዎች በጸጥታ አካላት መገደላቸውን የገለጹት የዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ ጆን ኪቶካ በሌሎች የሀገሪቱ ክፍሎች የተገደሉት ስንጨምርበት ቁጥሩ በድምሩ 700 ይጠጋል ብለዋል። አጃንስ ፍራንስ ፕሬስም የተቃዋሚ ፓርቲው ከገለጹ ጋር የሚቀራረብ ተመሳሳይ አሀዝ ያላቸው ሰዎች መገደላቸውን ከጸጥታ ምንጮች አገኘሁት ባለው መረጃ ማረጋገጡን ገልጿል። ይሁን እንጂ በተቃዋሚዎች የተገለጸው የሞት መጠን በተባበሩት መንግስታት ድርጅት ከተገለጸው ጋር በእጅጉ የተራራቀ መሆኑን የተባበሩ መንግስታት ድርጅት ሰብዓዊ መብቶች ቃል አቀባይ ሰይፍ ማጋንጎ ለጄኔቫ ሪፖርቶች በሰጡት ዕለታዊ ጋዜጣዊ መግለጫ ላይ ገልጸዋል። ታማኝነት ካላቸው ምንጮች ለማረጋገጥ እንደተሻለው እስካሁን ድረስ ከጸጥታ አካላት በተኮሰ ጥይት ህይወታቸው ያለፉ ሰዎች ቁጥር አስር ብቻ መሆኑንም ቃል አቀባዩ ተናግረዋል። የሀገሪቱ የጸጥታ አካላት በተቋሚ ሰልፈኞች ላይ ጠመንጃን ጨምሮ ያልተመጣጠን ሀይል ከመቆጠብ እንዲቆጠቡና የተፈጠረውን ችግር ለማብረድ የሚችሉትን ሁሉ ጥረት እንዲያደርጉም የተባበሩት መንግስታት ድርጅት ሰብዓዊ መብቶች ቃል አቀባይ ሰይፍ ማጋንጎ ጥሪ አቅርበዋል። ቀርበዋል። ለዚህ ባመፁ መነሳት ዋነኛው ምክንያት ሁለቱ ዋነኛ የሀገሪቱ ተቃዋሚ ፓርቲዎች በምርጫው እንዳይሳተፉ መታገዳቸውና ያለ ተቃዋሚዎች ተሳትፎ ምርጫው መደረጉ መሆኑን አልጀዚራ ዘግቧል። ያመፁ የቅርብ መንስኤ ደግሞ በዚህ መንገድ ባወዛጋቢ ሁኔታ በተደረገው ምርጫ ተቃዋሚ ሰልፎኞች የምርጫው ውጤት እንዳይገለጽ ቢፈልጉም የሀገሪቱ ብሔራዊ ቴሌቪዥን የዋና ዋና ምርጫ ጣቢያ ውጤቶችን ማሳወቁና ታንዛኒያን ነጻነቷን ካገኝችበት እንደ ኢሮፕያን አቆጣጠር ከ1961 ጀምሮ ሀገሪቱን በመምራት ላይ ያለው ገዢ የቻማ ቻማ ቻ ማፒንዱዚ ፓርቲ በስልጣን ሊያቆይ የሚችለውን ውጤት ማስመዝገቡን መግለጹን ተከትሎ መሆኑን አዲስ ማለዳ ካልጀዚራ ዘገባ ላይ ተመልክታለች። የሀገሪቱ ብሔራዊ ምርጫ ባለስልጣን ተጨማሪ የምርጫ ውጤቶችን ከመግለጽ እንዲቆጠብ የሚጠይቁ በመቶዎች የሚቆጠሩ ሰልፈኞችም ዛሬም ለሶስተኛ ቀን በዋና ከተማዋ ዳሬ ሰላም አደባባይ እንደወጡ ናቸው። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ስትከታተሏቸው የነበሩት መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኝላችሁ፣ በደና ዋሉ። በአማራ ክልል እየተካሄደ ያለው ትንቅ አሁንም እንደቀጠለ ሲሆን በዛሬው ዕለትም የወርቅ አባይ ብርጌድ የተሳካ ደፈጣ ውጊያ ፈጸሙ። ወደ አዮ እንቅስቃሴ ያደረገው ጡት ቆራጩ ስርዓት አገልጋዮቹ በምድር ድሮኗ በወርቅ አባይ ብርጌድ በደፈጣ ሙትና ቁስልኛ አድርገው ወደ መጣበት ወደ ሁዲት ከተማ መልሰውታል። ዝርዝር መረጃለን እንመለስበታለን። ይህ በእንዲህ እንዳለም ህወሓት የፕሪቶሪያ የሰላም ስምምነት ከመቸም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠነቀቀ። ህወሓት መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኮሰሰ ነው ሲል መክሰስ ስምምነቱን ከመቼም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠነቀቀ። መረጃውን በዝርዝኗል በስፋት ተሰሙታላችሁ። ወደ አገር ውጭ መረጃዎች ስናምራም በታንዛኒያ ከምርጫ ጋር በተያያዘ በተፈጠረው ውጭት 700 የሚጠጉ ሰዎች መገደላቸውን ዋነኛው የሀገሪቱ ተቃዋሚ ፓርቲ ገለጸ። በታንዛኒያ ሁለቱ የሀገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገሉበትና ከትናንትና ወዲያ ረቡዕ ዕለት ከተካሄደው ምርጫ ጋር ተያይዘው በተነሳ በአመዛኙ ወጣቶች በተሳተፉበት ህዝባዊ አምፅ እስካሁን ድረስ 700 የሚጠጉ ሰዎች መገደላቸውን የሀገሪቱ ዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ የሆኑት ጆን ኪቶካ ለአጃንስ ፍራንስ ፕሬስ ተናግረዋል። መረጃውን በዝርዝር ናል በቆየታችን በስፋት እንመለከተዋለን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናል ቤተሰቦቻችን እንኳን እንደወደደ ቻናላችን በሰላም መጣችሁ። ስለተከታተላችሁና ስለመረጣችሁን ከልብ እያመሰገንን በመቀጠልም በአርሶ ያደመጣችሁ መረጃዎችና ሌሎችንም የዕለቱ የተመራረጡ አንገብጋቢ መረጃዎችን በዝርዝር እንመለከታለን። አብራችሁን ስትቆዩ ከኛ ጋርም ስትመለከቱና ስታዳምጡ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሆንበት እናንጠቃለን ወደ ዝር መረጃው አለፍነ። የወርቅ አባይ ብርጌድ የተሳካ የደፈጣ ውጊያ ፈጸሙ። ወደ አየሁ እንቅስቃሴ ያደረገው ጡት ቆራጩ ስርዓት አገልጋዮቹ በምድር ዞና በወርቅ አባይ ብርጌድ በደፈጣም ሞትና ቁስለኛ አድርገው ወደ መጣበት ወደ ውዲት ከተማ መልሰውታል። በተፈጸመው የደፈጣ ውጊያም በተጨባጭ ሶስት የሞቱ እንዳሉና እንዲሁም ቁጥራቸው ያልታወቁ የሞቱ መኖራቸውንና መቁሰላቸውን የወርቅ አባይ ብርጌድ ህዝብ ግንኙነት ኃላፊ መረጃውን አድርሰውናል። የአረመኔው ጡት ቆራጩ ስርዓት አገልጋዮች የተከፈተባቸውን የደፈጣ ውጊያ መቋቋም ሲያክታቸው ሬሳቸውንና ቁስለኛቸውን እየጎተቱ ወርቅ እንደሚያሸልም ሩጫ እየተቀዳደሙ ወደ ሁዲት ከተማ መግባታቸውንም አክለው ገልጸውልናል። መረጃውንም ያደረሰን የህዝብ ግንኙነት ኃላፊው ፋኗቸው ጌታ ሰው ነው። በሌላ በኩልም ህወሓት የፕሪቶሪያውን ሰላም ስምምነት ከመቼም ጊዜ በላይ በበለጠ አደጋ ውስጥ ነው ሲል አስጠነቀቀ። ህወሓት መንግስት የፕሪቶሪያን የሰላም ስምምነት እያጠሰና እየጣሰና እያኮሰሰ ነው ሲል በመክሰስ ስምምነቱም ከመቼም ጊዜ በላይ በከፍተኛ አደጋ ውስጥ ወድጓል ሲል አስጠነቀቀ። ህወሓት ጥቅምት በዚህ ወር ባወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌዎች ለመተግበር አልቻለም ሲል ገልጿል። ቡድኑ በመግለጫው የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥሮ የሚገኙ ሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ባለማድረግ እየሰራ ነው ሲል ከሷል። መግለጫውም አክሎም የፕሪቶሪያው የሰላም ስምምነት ዓላማው ዘላቂ ጦርነት ማቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ፣ ለመልሶ ግንባታና ለፖለቲካዊ ውይይት መሰረት ለመጣል ነው ብሏል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ንዋትን የፕሪቶሪያ የሰላምነት ስምምነት ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በመዋል መወንጀላቸው ይታወሳል። ወደ አገር ውጭ መረጃዎች ስናምራም በታንዛኒያ ከምርጫ ጋር በተያያዘ በተፈጠረው ግጭት 700 የሚጠጉ ሰዎች መገደላቸውን ዋነኛው የሀገሪቱ የተቃዋሚ ፓርቲ ገለጸ። በታንዛኒያ ሁለቱ የሀገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገለሉበትና ከትናንት ወደ ረቡ እለት የተካሄደው ምርጫ ጋር ተያይዞ በተነሳ በአመዛኙ ወጣቶች በተሳተፉበት ህዝባዊ አመጽ እስካሁን ድረስ 700 የሚጠጉ ሰዎች መገደላቸውን የሀገሪቱ ዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ የሆኑት ጆን ኪቶካ ለኤጀንስ ፍራንስ ፕሬስ ተናግረዋል። በታንዛኒያ 350 በመዋዛ ደግሞ 200 ሰዎች በጸጥታ አካላት መገደላቸውን የገለጹት የዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ ጆን ኪቶካ በሌሎች የሀገሪቱ ክፍሎች የተገደሉትን ስንጨምርበት ቁጥሩ በድምሩ 700 ይጠጋል ብለዋል። አጃንስ ፍራንስ ፕሬስም የተቃዋሚ ፓርቲው ከገለጹ ጋር የሚቀራረብ ተመሳሳይ አሃዝ ያላቸው ሰዎች መገደላቸውን ከጸጥታ ምንጮች አገኘሁት ባለው መረጃ ማረጋገጡን ገልጿል። ይሁን እንጂ በተቃዋሚዎች የተገለጸው የሞት መጠን በተባበሩት መንግስታት ድርጅት ከተገለጸው ጋር በእጅጉ የተራራቀ መሆኑን የተባበሩት መንግስታት ድርጅት ሰብዓዊ መብቶች ቃል አቀባይ ሰይፍ ማንጋጎ ለጄኔቫ ሪፖርቶች በሰጡት ዕለታዊ ጋዜጣዊ መግለጫ ላይ ገልጸዋል። ታማኝነት ካላቸው ምንጮች ለማረጋገጥ እንደተሻለው እስካሁን ድረስ ከጸጥታ አካላት በተኮሰ ጥይት ህይወታቸው ያለፉ ሰዎች ቁጥር አስር ብቻ መሆኑንም ቃል አቀባዩ ተናግረዋል። የሀገሪቱ የጸጥታ አካላት በተቋሚ ሰልፈኞች ላይ ጠመንጃን ጨምሮ ያልተመጣጠነ ኃይል ከመቆጠብ እንዲቆጥቡና የተፈጠረውን ችግር ለማብረድ የሚችሉትን ሁሉ ጥረት እንዲያደርጉም የተባበሩት መንግስታት ድርጅት ሰብዓዊ መብቶች ቃል አቀባይ ሰይፍ ማጋንጎ ጥሪ ያቀረበ ቀርበዋል። በዝባይ አመፁ መነሳት ዋነኛው ምክንያት ሁለቱ ዋነኛ የሀገሪቱ ተቃዋሚ ፓርቲዎች በምርጫው እንዳይሳተፉ መታገዳቸውና ያለ ተቃዋሚዎች ተሳትፎ ምርጫው መደረጉ መሆኑን አልጀዚራ ዘግቧል። ያመፁ የቅርብ መንስኤ ደግሞ በዚህ መንገድ በአወዛጋቢ ሁኔታ በተደረገው ምርጫ ተቃዋሚ ሰልፎኞች የምርጫ ውጤት እንዳይገለጽ ቢፈልጉም የሀገሪቱ ብሔራዊ ቴሌቪዥን የዋና ዋና ምርጫ ጣቢያ ውጤቶችን ማሳወቁና ታንዛኒያን ነጻነቷን ካገኘችበት እንደ ኢሮፓያን አቆጣጠር ከ1961 ጀምሮ ሀገሪቱን በመምራት ላይ ያለው ገዢ የቻማ ጫማ ማፒንዱዚ ፓርቲ በስልጣን ሊያቆይ የሚችለውን ውጤት አስመዝገቡን መግለጹን ተከትሎ መሆኑን አዲስ ማለዳ ካልጀዚራ ዘገባ ላይ ተመልክታለች። የሀገሪቱ ብሔራዊ ምርጫ ባለስልጣን ተጨማሪ የምርጫ ውጤቶችን ከመግለጽ መግለጽ እንዲቆጠብ የሚጠይቁ በመቶዎች የሚቆጠሩ ሰልፈኞችም ዛሬም ለሶስተኛ ቀን በዋና ከተማዋ ዳሬ ሰላም አደባባይ እንደወጡ ናቸው። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ተከታተሏቸው የነበሩት መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኝላችሁ በደህና ዋሉ።